እዚህ ጋር ደግሞ ስለ ወስያ ይጠይቃል። አንድ ሰው የጓዳዬ ወይም ጓሬ ቀበሩን ይብሎ ወስያ ካደረገ ሰው ይሄ ራሱ እኮ አንድ ቅጣት ነው። አንድ ሰው ብቻ ይቀበሩ ሲ ከሙስሊሞች ተለይቶ ይሄ ራሱ ራሱ ነው ያለ ምድር ቅጣት ነው። ያኒ በራሱ ላይ ሸር የፈለገ ሰው ማለት ነው። ሐየል ወመይት በእውነት ኖሮ ሞቶ ወይላ ሽ ሀሞባ በዚህ አይነት ያል ምን ይፈለግበታል? አንድ ሰው ብቻ ይንቅበሩ የሚል ማለት ነው። ትልቅ የሆነ በላ በኡማው ላይ የሚፈጠረው በተለይ በህይወት እያለ ሰውየው ደግሞ አላስፈላጊ ነገራቶች የሚታዩበት ይኸው ሰሞኑን የተከሰተ ክስተት ነው። የሁላችንም ያየነው የሰማነው ነገር ነው። በህይወት እያለ ብዙ ፈተና ያደረሰ አካል ከሞተም በኋላ ደግሞ በሙስሊሞች ላይ እንዲህ አደጋ ጥሎ መሄድ ከባድ ነው። ዛሬ በየክፍል ሀገሩ የምናያቸው ቀብሮች እንግዲህ የሰዎቹ ወሲያ ይሁን የምን ይሁን አናውቅም። ቀብራቸውን በዛ ተከቦ ሰዎች በየአመቱ ይጎበኙታል። መውሊድ እየተባሉ ይሰበሰባል። አፈር እየተዛቀ በረካ ይገኝበታል እየተባለ ከዛ ቀብር ይመጣል።

እሱ ነው የሚያውቀው። ግን ያኔ የአጀማመሩ ሂደቱና አሁንም በዛ ዙሪያ የሚያዣቡ ሰዎች ሐል ግን አስፈሪ፣ በጣም አስፈሪ ነው። አንዳንድ ምስሎች ላይ እንደታየው በትናንትናው ብቻ ያ ጀናዛ ተቀምጦበት የነበረው ምንጣፍ ስንት ሰዎች ናቸው እየዳሰሱ ፊታቸው ሲቀባቡት የነበረው። ይህ በአይን የታየ ነገር ነው። ያ ጀናዛቸው የተቀመጠበት ቦታ ላይ ጀናዛው ከሄደ በኋላ ዋላሂ የተሻሹት ከትላንት ነው የጀመሩት እና አስፈሪ ነው። የተውሂድ ነገር ሁሌ ተውሂድ ተውሂድ ተውሂድ የሚባለው ይሄ ነው። የአላህ ሀቅ ተውሂድ ከሌለች ምድር የለችም። አላህ ወቸ ይነጣል ተመለከ። አጥማሚዎቻቸው ይህንን ነገር ተውሂድን እንደ ፋድርጎ አድርገው አያስተምሯቸው። በል ተቃራኒ ነው። የዑለማ ክብር ይላል። እንግዲህ ካውደቶ ሁለቱ አካባቢ ነው መውሊድ ያለፈው፣ ለዛ ነው። እንግዲህ ዓለም በሚያየው ቀረፃ ሱጁድ እየተለፋችላቸው ምንም አይነት ተቃውሞ የለም። እንግዲህ ውሸት የንተራ ቀጣፍ የሚቀጠፍ ቅጥፈት አለው። ሳንወድ በግዳችን ማመን አቅቶን ሰዎች አቅታ ያሳዩ ነው በምስል ማለት ተነስተ ስጁድ ማስተማር የለም ማስተባበል የለም። በፈገግታ መቀበል ሞታ አይቀርም ነው፣ ተሞተ ማንም እኮ አይቀርለት ወማ جعلنا لبشر من قبلك الخلد አላህ ለነቢዩ ዐለይሂ ሶላቱ ወሰላም ለማንም በምድር ላይ ለዘውትር አላደረገም ነው የሚላቸው። ሁሉም ሞት ግን በዚች ምድር ላይ ሰው ስላደነቀህ አይደለም፣ ሰው ስለ ስላወራልህ አይደለም፣ ስራህ ነው።

አመቻ የክብረ ባህል ላለመንጠረግ ምንም ዋስትና የለም አሁን ከሚታየው ሁኔታ አንጻር እንግዲህ የተቀመጠበት የተቀመጠበት ያው አካላቸው እንኳን አልነካውም የተቀመጠው ምንድነው እንጨቱ እኮ ያ ተሸከሙበት እንጨቱ ነው እዛ ምንጣፉ ላይ የተቀመጠው ያንን እንደዚህ አይነት ሙስሊም ነን የሚሉ አካሎች እንዲህ ያሹ የሚቀባቡት ከሆነ ነገስ አሁን ብቻውን የተቀበሩበት ቦታ ላይ ያን አፈር ለበረካ ይዞ ላለመውጣታቸው ምንድን ነው አስተማ ማን ነው የሚጠብቀው? ይሁን ቁሶው ከያለ ከይፈውል የነብዩ አለይሂ ሰላቱ ወሰለም ቀን መዲና ላይ በስንትና ስንት ወታደር ነው የሚጠበቀው? ምክንያቱም በእንደዚህ አይነት በሽታ የተበተበ በርካታ ሰው ነው። እዛ ሰው ለመግባት የሚችለው ተወለደው ምንም ያገኘው ነገር የሚያየው ብረት ነው ወይም እብነበረድ ነው። ሌላ ነገር እኮ ያገኘው ያ ታላቅ ዝም ብሎ አጠገቡ ላይ እምነበረዱን አሽቶት ይሄዳል። ወላሂ በዐይናችን ያየ ነው ማለት ነው። የተበላሸ ዐቂዳ ያላቸው በጣም በርካታ ሰዎች ናቸው፣ ራሳቸውን ሙስሊም የሚሉ ማለት ነው። እዚህ በእንደዚህ አይነት ታይቶ በማይታወቅ አንድም ሰሓቢ እንደዚህ አይነት ነገር ታይቶ አይታወቅም። ቅበም ብቻ ከታላላቅ ዓሊሞች ዓለምን ተጽዕኖ ውስጥ የከተቱ በዕልማቸው በዒባዳቸው የታወቁ አንድም እኔን ብቻዬን ቅበረኝ ብሎ ወስዶ ያስቀመጠ አካል የለም። ታይቶም ተሰምቶ የማይታወቅ ነገር ነው። ይሄ ለቀብር አምልኮ አደጋ የሚጥል ከባድ አደጋ ነው። ከባድ የሆነ አደጋ። ግብፅ ውስጥ ስትሄድ በሺዎች የሚቀጠሩ እንደዚህ አይነት ሰዎች ናቸው የሚመለኩት በቀብር ግብፅ ውስጥ የመን ብትሄድ እንደዚህ፣ ወደ ደማስቆ ብትሄድ፣ ወደ ኢራቅ ወደ ኢራን ኢራን እንዳለ ከተማ እንዳለ በቀብር በቀብር ነው። ቀብር አይታችሁ አይደል እንደ ቤት ሲሰሩ ልክ እንደዛ ተሰርቶ የተለያዩ መቃረቢያ ይደረጋል። ነገር የሚያመቻች ነገር ነው። اللهم لا تجعل قبري وثنا يعبد يا من قبر يمملك ዱዓ ሲያደርጉና ለውመታቸው ሲያስተምሩ ምን ማለት ነው? ዛሬ ሙስሊሞችን አስተምራለሁ ቁርአንን እንደዚህ መቶ ጊዜ ፈስሯል ይሽማል ወዕቡዱላህ ወላ ትሽሪኩ ቢ ሸይአ የለውም። ሶስት መቶ የተቀረው ቁርአን ሶስት መቶ ጊዜ የተፈሰረው ቁርአን ወቀዳ ረቡካ አላ ተዕቡዱ ኢላ ኢያህ የሚለው አንቀጽ የለውም። የትሄደ አንቀጽ? እንዴት ምን አይነት ቁርአን ነው? እዚህ በሄድንበት ሙስሊሞችን ማስተንከ ያስፈልጋል። ይሄ የሽርክ ጥሪ የቢድዓ ጥሪ አደጋ ውስጥ እየከተተው ነው ኡማው። የአንዳንዶቹ ደግሞ ያኔ የእልህ ጨዋታ የቡድናዊ ጨዋታ አድርገውታል። የቡድን ጨዋታ ማለት ይሄ ዲን ነው ያላህ ዲን ነው። ማንም ማንንም ማሸነፍ አይችልም። መሸነፍ፣ ማሸነፍ የጀሃነምና የጀነት ጨዋታ ነው። ተውሂድ ትይዛለህ፣ የጀነት መንገድ ነው። እምቢ ትላለህ፣ የጀሃነም መንገድ ነው፣ የሽርክ መንገድ

ሞዴል ናቸው። ስለዚህ ሐውልት ስሩላቸው ሹፍ አመንኳቸው አላለም። ሐውልት ብቻ ስሩላቸው፣ እነሱ ስታዩ ዒባዳ መልካምነት ትዝ ይላችኋል። ይህ ሎጂኩ እኮ ትክክል ነው አይደለም? አንድ ሰው በቁሙ ሆኖ ስታየው ወደ ኸይር የሚጠራቅ በአካሉ ጥሩ ጥሩ ነገር ትዝ የሚልህ ከሆነ ሰውዬው መልካም ነው። እሱን ማየት ግን እሱ ለምን አመጣው ሐውልት ስሩላቸዋል። አሁን በወቅቱ ዒልም አለ ተውሂድ አለ ማንም አላመለካችሁም ማንም በዛ ዘመን የሚሸወር የለም ግን ጊዜው ሄደ ጊዜው ሄደ ረዘበ ሌላ ትውልድ ተተካ ከቆየ በኋላ ያ መጀመሪያ ያሰራቸው ሸይጣን በሌላ ወስዋስ አስመጣባቸው ምን ይህ እኮ የቀደሙ አባቶቻችሁ ወደ አላህ የሚቃረቡባቸው ሳሊህ ሰዎች ናቸው ለእነሱ አምልኮት ፈጽሞ አላቸው ከዛ ዘመን በኋላ ተመለከ ቀስ በቀስ ነው። ዛሬ አረ ምን ችግር አለው ለብቻ መቀበር ይሄ እንደዚህ ነው። ነብዩ ሰለላሁ ዐለይሂ ወሰለም እኮ በአይሻ ቤት ይቀበሩ ይወራን መጨረሻ አላሉ። በዚያ ነው ሲያ ማን ነበር። ነገር ግን ነቢያቶች ባጠቃላይ ሲሞቱ የሚቀበሩት ባሉበት ቦታ ነው በሞቱበት ቦታ ነውና ቤታቸው ላይ ተቀበሩ። አሁን ከዚህ ጋር ምን ያስደረግ የለም። ይሄ ለሹብሃነትም አይ፣ አይጠቅም አይደለም ነገር ይልነት ሹብሃ ማይሆን ኢላ ዲኑን ማይማ ነገራቱ ዝም የሚመሳሰልበት ለሆነ ሰው ላይ ሊያታሉ ይችላሉ። ስለዚህ ባረከላሁ ፊኩም ይሄ በደንብ ሰው ሊጠነቀቀውና ሊያስጠነቀቀው የሚገባው እንደዚህ በተለይ ሴቶቻችን والله ሴቶቻችን በቃ ጭፍን ያለ አጉን ውዴት አይዛቸው አያውቁትም። ምን ውስጥ እንደሚገቡ እንዴት እንደሚገቡ አያውቁትም። ዲንን ስለማይሰሙ በአብዛኛው ጊዜ አባወራዎችም ብቻ የነሱ ቤታቸውን ምግብ ሰርታ እንድትጠብቅ ብቻ ይፈልጓሉ። በቃ ዲን ምንም ማታውቅ ነገር ሰው ትጠይቃለህ። እንደዚህ እንደዛ አይነት ችግር ሲወደቅ ያሉት ዋና ሴቶች ስለሆኑ፣ ማለት እናስተምራቸው፣ ተውሂድን እናሳውቃቸው። ይህ ተውሂድ የጀነት እና የጀሃነም መለያ ነው። የጀሃነም ሰዎች እና የጀነት ሰዎች መለያ ነው። እንደ ቀላል ምን ነው አላለም። ሰዎች ተውሂድ ተው ሲሉ ቃሉ ቀላል ነገር ሁሉ ከባድ ነው። ነብዩላህ ኢብራሂም ለልጆቹ ለዘሮቹ የፈራው ነገር ነው። የተውሂድ አባት ከመሆኑ ጋር እዚህ አሁን እንደዚህ እንደተራ ተወርቶ እንደ ቀልድ የሚረሳ ዜና ትኩረት ትኩረቱ እንስጠው። ቤተሰቦቻችንን እናስጠንቅቅ። ይሄ ከባድ የሆነ ነገር ስለሆነ አላህ Subhanahu Wa Ta'ala ኡማውን ከዚህ ሸር ይጠብቀው። ነሳ አላህ ይወፍቀና ሊማ ዩሒቡ ይርዳ።